ሰላም ሰላም፣ የሁለተኛ ዙር የማድለብ ስራችን ተጀምሯል። ከዚህ ቀደም እንግዲህ እነዛኞቹን ሶስቶቹን ሸጬ አሁን ደግሞ እነዚህን ሶስቶቹን ገዝቻለሁኝ ለተሻለ ስራ ጀምረናል። አቋማቸው ይህንን ይመስላል። በነገራችን ላይ ወደ ሁለተኛ ደረጃ አይባሉም፣ ሶስተኛ ደረጃ አይባሉም። ሁለት ተኩል እንበላቸው እንደዛ አይነት ደረጃ የሚሰጣቸው ናቸው። አቋማቸው እንግዲህ ከሳ ብለዋል። ትንሽ ገበያው ጥሩ ነበረ። ጥሩ ገበያን ተሳትፌያለሁኝ እንግዲህ ለመግዛትም ለመሸጥም ብዙ ነገሮችን ያየውበት ነበረ። ስለዚህ የተለያዩ ልምዶችን አጋራችኋለሁ ብዬ አስባለሁኝ፣ ከዋጋ ጋር ተያይዞ፣ ከግዢ ጋር ተያይዞ፣ ከባለፈው ግዢ አሁን የተሻለ ግዢ አድርጊያለሁ ብዬ ነው የማስበው። እና በምንድን ነው የተሻለው ካላችሁኝ፣ ዝርዝር መረጃውን እንግዲህ በደንብ ተዘጋጅቼበት ለእናንተ ግልጽ በሚሆንበት መንገድ አዘጋጅላችኋለሁኝ። ዛሬ የመጣውበት ጉዳይ ብቻ ስራችንን ጀምረናል ሁለተኛውን ፌዝ ስራችንን ጀምረናል። እንግዲህ በአጭር ጊዜ ውስጥ ደግሞ እነዚህኞቹን ለገበያ ለማብቃት እንጥራለን ማለት ነው። ስለዚህ ውጤታቸውን በደንብ ታዩታላችሁ። ሲገቡ ያሉበት አቋም ታዩታላችሁ፣ ሲወጡ ደግሞ ምን እንደሚመስሉ። በገበያው ላይ እንግዲህ በጣም ብዙ ከብቶችን ለማየት ሞክሬያለሁ። ዋጋቸውን በደንብ አጥንቻለሁ። ምን ያክል እጃችን ላይ ቢቆዩ ምን ያክል ኮስታላቸው፣ እንዲሁም ደግሞ ገበያው ላይ ምን ያክል ይሸጣሉ፣ ለየትኛው በዓልስ ጥሩ ነው የሚለውን ነገር እና አጫጭር ጊዜ አሁን በዓልን ጠብቆ መስራትንም እየተውኩት ልመጣ አስቤ ያለሁኝ እና እሱንም አጫውታችኋለሁ። ገበያን አመት በዓልን ብቻ እየጠበቁ ለመስራት ፍላጎቱ የለኝም። ስለዚህ ስራው አዋጭ እስከሆነ ድረስ አመቱን ሙሉ ለማምረት ነው እቅዴ። እንግዲህ ከዚህ በኋላ ባለው ፌዝ እግዚአብሔር ከፈቀደና እግዚአብሔር ካገዘኝ በጥሩ ብዛት እጀምራለሁኝ ብዬ አስባለሁኝ። እነዚህን ካስገባውኝ በኋላ ይሄን ቡሬ እንደምትመለከቱ ጸባይ የለውም፣ በጣም አመለኛ ነው። ግን አቋሙ ደስ የሚል ነው። ሁለ ነገሩ አቋሙ በጣም ምርጥ የሚባል ነው። ተጎድቷል እንደምትመለከቱት፣ ደረጃ አራት ላይ ሊመደብ የሚችል ከብት ነው እና ይሄንን ለማስነሳት ረጅም ጊዜ ይፈጅብኛል። ስለዚህ አንድ እንደ ኤክስፐሪመንት፣ እንደ ሙከራ ነው ያስገባውት። ይሄንን ሌሎቹ ግን ሻል ያለ ልጅነት ያላቸው እንዲሁም ደግሞ ብዙ የተጎዱ የሚባሉ አይደሉም። በቀላሉ ሊነሱ የሚችሉ ከብቶችን የገዛሁት ወጣቶች ናቸው፣ ልጆች ናቸው። ስለዚህ እነዚህ ኮርማዎች ስራ ላይ ውለዋል። እነዚህን ኮርማዎች እንግዲህ አድልበን ወደ ስራው እናቀርባለን። ብዙ ስራዎችን ከመጀመሪያ ቀን ጀምሮ እንግዲህ ብዙ ስራዎችን ስሰራ ነበረ። ከነዛ ውስጥ እንግዲህ ኢኮፓራሳይቶችን እና አጠቃላይ አንቲ ፓራሳይቶችን ሰጥቻ አለውኝ። ኢንተርናልም ኤክስተርናል ፓራሳይት ሊከላከሉልኝ የሚችሉትን ሰጥቻ አለውኝ። ይሄኛው ቡሬው ጥቁር በነጩ እንደምትመለከቱት የውጭ ጥገኛ አለበት ቆዳው ላይ እዚህ ቴስትክል አካባቢ ላይ ወይም ደግሞ ይሄ ብልቱ አካባቢ ላይ የተወሰነ መዥገር ነገር የተጣበቀበት የተወሰነ ሳይሆን በዛ ያለ መዥገር እላው ላይ አለ። የተወሰነ የቆዳ በሽታ የሚታይበታል በዛው ቴስትክሉ አካባቢ። እሱን የማጥፋቱን ስራ ነ የጀመርኩት የመጀመሪያው እንግዲህ ጸባያቸው ጥሩ ነው። እንደውም አንደኛው በሬ በጣም አስቸግሮ ነበር ስሸጠው ያኔ በጣም አመለኛ ነበር እና በጣም አስቸግሮ ነበር ታስሮ ነው ላ ሄደው። ይሄኛውም ያን አይነት ጸባይ እዚህ ላይ የወጣሁት በነገራችን ላይ እዚህ ግርግሙ ላይ የወጣሁት በነገራችን ላይ ሁለቴ ስቶኝ ነው ሁለቴ ስቶኝ ነው እና በሶስተኛው ከሚመታኝ ብዬ ነው ላይ ወጣሁት እና በጣም አመለኛ ነው። ሲራገጥ እስከፊት እስከ ቀንዱ ድረስ ነው የሚራገጠው፣ እና በጣም አመለኛ ነው። ቀንዱ ደግሞ በጣም አስፈሪ ነው፣ ሹል ነው፣ በጣም አስቸጋሪ ነው። ስለዚህ ይህንን በታብሌት መልኩ ደግሞ ይህንን ሰጠሁት። እዚህ ጋር እንደምትመለከቱት ልኬት እየወሰድኩ ነው። ያው ልብስ ስፌት እንዳይመስላችሁ፣ ያው ልኬት እየወሰድኩ ነው የሰውነት ክብደታቸውን። ያው የሰውነት ክብደታቸው ካልታወቀ ምንም አይነት ሜዲኬሽን ማድረግ አይቻልም። ምንም አይነት ህክምና እንዴት አድርጋችሁ ትሰጣላችሁ? የሰውነት ክብደቱን በመጠኑ ልክ ነው የሚሰጠው። እና ለመጀመሪያው ፌዝ የሚሆነኝን እየወሰድኩኝ፣ የመጀመሪያው አሁን የለካሁት ለአንድ ወር የሚሆነኝ ነው። ከዛ ሁለተኛው ፌዝ ላይም እለካለሁ። እኔ ጋር ከቆዩ ሶስተኛው ፌዝ ላይ እንደዛው በሶስተኛ ወራቸውም እንደዛው ልኬት ወስዳለሁ። ስለዚህ ለመጀመሪያው ፌዝ የሚሆነኝ ወስጄ በልኬታቸው መሰረት ደግሞ ሕክምና ሰጥቻቸዋለሁ። እንግዲህ በታብሌት መልክም በኢንጀክሽን መልክም እኔ የተሰጣቸው ማለት ነው። ስለዚህ እነዚህ በዚህ መልኩ ሁሉንም ለካዋቸው። የሰውነት ክብደታቸው ተቀራራቢ የሚባል የሰውነት ክብደት አላቸው። ትንሽ የቡሬው ጥቁር በነጩ ትንሽ ወረድ ያለ አቋም፣ አቋሙ ጥሩ ነው። ስትራክቸሩ ጥሩ ነው። ነገር ግን ስጋነት የለውም አልያዘም እና እሱ ላይ ነው በጣም ስራ መስራት የምፈልገው። እነዚህ ላይ ደግሞ አጫጭር ስራ እንዳልኳችሁ አላማ ምንድን ነው፣ በአጫጭር ጊዜ አድርሶ ለማውጣት ነው። ረጅም ጊዜ እጅ ላይ እንዳይቀመጡ ለማድረግ ነው። ስለዚህ በጣም የተጎዱትን አንድ እዥ ያለውኝ፣ መካከለኛ ሊባሉ የሚችሉትን ደግሞ ሁለት እዥ ያለውኝ። ስለዚህ በምን ያክል ጊዜ አደርሳችኋለሁ የሚለው ስራ ላይ ነው ትኩረት አድርጌ መስራት የፈለግኩትኝ። በአሁኑ ባለፈው ብዙ ስራዎችን አስቃኝቻችሁ ነበረ፣ ምን አይነት ጉዳቶች እንደደርሱብኝ፣ ምን አይነት ጥቅሞችን እንዳገኘሁበት። በዚህም ላይ ደግሞ የተለየ ፌዝ ነው ይሄም በዚህኛው ስራ ላይ ደግሞ የተለየ ነገር ለማስመዝገብ እሄዳለሁኝ። ባለፈው በጣም ብዙ ስህተቶችን ሰርቻለሁኝ፣ በጣም ብዙ ስህተቶችን ሰርቻለሁ። ነገር ግን አሁን ደግሞ በተሻለ መንገድ ከመጀመሪያው ቀን ጀምሮ ጥሩ የሆነ ለውጥን እንዲያመጡልኝ እናንተም እንድትከታተሉ ይህንን ጋብዛችኋለሁኝ። ወደ ስራው ያልገባችሁ ካላችሁ ከኔው ነው የምትማሩት፣ ከኔ ስህተት ነው የምትማሩት። ስለዚህ የዚህ ቻናል ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። በቀጣይ እስክንገናኝ ይመቻችሁ።